ኤደን ወደነ ናሆም ቤት መታለች። ወይዘሮ ዝናሽን መንገድ ላይ አግኝታት ከባለቤቱ ጋር ከባለቤቷ ጋር ያወሩትን ቢሮ ውስጥ ቢሮችሁ ውስጥ መጥቼ ያወራችሁትን ሁሉ ሰምቻለሁ ስትላት፣ ወይዘሮ ዝናሽም እንዴት ላምንሽ እችላለሁ ስትል፣ እኔ ያንን በሽተኛ አባቷንና ኑሃሚንን መበቀል እፈልጋለሁ ስለዚህ ማወቅ ከፈለግሽ እናቴን መጠየቅ ትችያለሽ ብላታለች እና እሷም አንድ ሁለት ሳትል ተስማምታለች። ምክንያቱም ኑሃሚንን የሚጎዳ ምንም ነገር ታደርጋለች። ባለቤቷ ምን ብሏት ነበረ? እኔ ከዚህ በኋላ ውሳኔ ነው ኑሃሚንን ያገባል። እሱ ያመጣት ሴት እርካሽና ቤቱን የማትመጥን ውዳቂ መሆኗን ታውቂያለሽ። ስለዚህ አንችን ብታመጭለት ከዚህ የተለየ ሴት አታመጭም። የእኔ ውሳኔ ብትለምጅ ይሻልሻል ስላት፣ አንተ ለቤተሰቦቻችን ክብር ሊያችን ገረድ ለናሆም የማትመጠን ካመጣለት የእኔን ውሳኔ ምን እንደሚሆን አሳይሃለሁ ብለው ነበር እና ሴራቸው እንደ ቀጠለ ነው። ሴራቸው ከፍ እያለ ነው። በጣም አጓጊ የሆነ ነው። ኑሃሚን ድራማ ክፍል ሀያ ሰባትን ወደ እናንተ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። ውድና የተከበራቸው የስለእናት ቶ ቻናል ቤተሰቦች ኑሃሚን ድራማ በጣም ተወዳጅና አጓጊ ነው። ወይዘሮ ዝናሽ ኑሃሚን የሚጎዳ ምንም ነገር ታደርጋለች። አምራን በበኩሏ ሁሉ ነገር የሚሳካ እንዳይመስልሽ ብላ መንገድ ላይ አቁማ እንግዲህ እያመናጨቀሻት እየሰደበሻት ሳለ ኑሃሚንም በጣም ተበሳጭታ ጉሩሯን ንቅ አድርጋ ብታርፊ ይሻልሻል፣ አላርፍ ካልሽ ደግሞ ዋጋሽን አስከፍልሻለሁ። እኔ ለመጣቢ ኑሃሚን በፍቅር ለያዘኝ እንጂ በጥል ለመጣቤ፣ አራስ ነብር ነው መሆንብሽ ብላ ጉሮሯን እንቅ አድርጋታለች ማለት ነው። አላርፍካሽ አምራን በበኩላ አራርፍካሽ አንቺንም ያ በሽተኛ አባትሽንም ዋጋችሁን እሰጣችኋለሁ ስትል፣ ስለ አባቴ አንድ ብለሽ እንዳትናገሪ ካልሆነ እማተወጩ ማጥ ውስጥ ነው መከደሽ። በሆድሽ ያለውን ደግሞ የናሆም ሳይሆን የኤርሚያስ ልጅ ነው ስትላት እሱን አንቺ ምን አገባሽ? የዛን ቢሆን የዚህም ቢሆን አንቺ ምን ይመለከትሻል? ብላታለች። ከናሁም ከናሆም እንድትርቂ እፈልጋለሁ። ደግሞ ናሆምን አፈቅረዋለሁ ምናምን እያልሽ የምትጃጃዩን ነገር ብታቆሚ ብታርፊ ይሻልሻል፣ ብላታለች። አምራን አስጠንቅቃታለች። በበኩሏ ኑሃሚን ምንም አታመጭም፣ የምታመጪውን ነገር አይሻለሁ ብላታለች ማለት ነው በበኩሉ ኤርሚያስ በጣም ፈርጧል፣ በጣም ደንግጧል። ምክንያቱም እቺ ኤደን እጇ እንዳለባት አውቋል ማለት ነው፣ ጠርጥሯል፣ ተጠራጥሯል። በጥያቄ ሲያፋጥጣት ኑሃሚን ምናለሽ፣ እኔ ምንም ስለ ኤደን ምንም የማውቀው ነገር የለም ኤደን ማናት ምናም ብላ ለማለባበስ ሞክራ ነበረ። እሱ ግን ተጠራጥሯል ማለት ነው። ስለዚህ ኑሃሚንን የሚደግፍ ሁሉ ለእኔ ጠላቴ ነው ብለዋለች። እሱ ምን አላት? እኔም ጠላትች ነኝ ማለት ነው ስላት፣ አዎና እኔ ጸጉሬን እንደዛ ፀጉሬ ሲጨመቅም ምናምን ምንም አልመሰለም ስትለው፣ እሷ ምንም ብታደርግ ልክ ናት ብሏል። ያፈቀረና ያበደ አንድ ነው አይደለም የሚባለው። ናሆም በበኩሉ ኤደንን አልወደዳትም አልወደዳትም። እንግዲህ እሱን ለማማለል የሄደችበት ጥረት፣ ልክ እሱ ተጋድሞ እንቅልፍ አልያዘውም። እንቅልፍ እንዳልያዘው እያወቀች ግን ተጋድማ የሆነ የዘፈነች ጠረጴዛውን ስትወለውን፣ እሱም ተነስቶ ሀለው ምንነች ነው ማነሽ፣ ምንድን ነች ሲላት፣ እሷም ምንድን ነው እዚህ በፊት የሚመጡትን ሰራተኛ ሁሉ እንዲህ ነው እንዲህ በጥያቄ የምታፋጠጣቸው ስትለው እሱም ምንድነሽ ማንነሽ ሲላት እኔ የናሆም እህት ነኝ ብለዋለች። አሀ አወኩሽ፣ እዚህ በፊት አውቀሽ መስሎኝ ነበር፣ አሁን አወኩሽ በደንብ ሲላት ከዚህ ግን የናሆም የናሆምን ስም ለምን ማንሳት አስፈለገ ብለዋለች። ምክንያቱም እቺ ኤደን የምትፈልገው የወይዘሮ ዝናሽን አንደኛ የወይዘሮ ዝናሽን ሴራ ማስፈጸም ነው። ሁለተኛ ነገር ደግሞ ኤደን ኑሃሚንን መበቀል ነው ፍላጎቷ። እሷም እናቷ እንግዲህ በዞሩበት ኑሃሚንን መበቀል ነው የሚፈልጉት ማለት ነው። ኑሃሚን በበኩሏ ኤደን ስትመጣ በጣም ደንግጣለች። በጣም ተወዛግባለች። ግን ደግሞ ተጠራጥራለች። ተጠራጥራለች ከመጀመሪያው ገና ቤቱን መታ ስታየው ኑሃሚን በጣም ተጠራጥራለች። ምናለች እነዛ የተረገሙ ሰዎች አሁንም አልተውንም መታ ነበር ብላ ለአባቷ ነግረዋለች። በበኩሉ አቶ ይልቃል የናሆም አባት ናሚን ለአባቷ ናሆምን አፈቅረዋለሁ ያለችውን ሁሉንም ነገር አባቷ ለናሆም አባት ነግሮታል ማለት ነው። ስለዚህ የናሆም አባት በጣም ደስ ብሎታል። ናሆምን ምናለው ከናሚን ጋር እንዴት ነው? እንዴት እየሄዳችሁ ነው? ሲለው እንዴ አሁንም አባዬ አሁንም እዚች ልጅ ጋር ልታጋባይ ምናምን እያሰብክ ባለሆነ ሲለው አይ እኔ እንዴት እንደሆናችሁ ብቻ ነው የጠየቃችሁት የጠየኩህ ደግሞ እንድታያት ብቻ ነው እንጂ የጠየኩህ ሌላ ምንም ነገር አልፈለግኩም ይለዋል እሱም ናሁምም እሷም አባቷም ውሸታም ናቸው ሲል አባቱ እንግዲህ ምን ብሎ በጣም ይደነግጣል ለምን ውሸታም ናቸው አለ ናሚን እህትም እናትም የለኝም ስላለችው ኤደን ትክክለኛ እህቷና እናትም ያላት መስሎታል። ኑሃሚ ኑሃሚን ምንም የዋሸውህ ነገር የለም ብለው ነበር፣ እሱ ግን አላመነም። ያላመነበት ምክንያት ደግሞ አምራን ያን ሁሉ ፍቅር እየሰጣት ያን ሁሉ ገንዘቡን እየበተነላት ያን ሁሉ ስብራትና ጉዳት ስላደረሰችበት ሊያምን አልቻለም። አላመናትም ኑሃሚንን ስለዚህ ኤደን ትክክለኛ እህቷ እናቱም እንዳላት አድርጎ ነው ያሰበው ማለት ነው። የናሆም አባት በጣም ደስ ብሎታል። ምክንያቱም ናሚንን በጣም ነው የሚወዳት በጣም ይወዳታል። እውነትም በጣም ተወዳጅ እና ቅልብ ያላት ሰው ናት። ወይሰሩ ዝናሽ በበኩሏ ኤደንን ወዳታለች ማለት ነው ሰራተኛ ሰራተኛ እኮ ደላለው አመጣልኝ ስትል ለባለቤቷ ትነግረዋለች። ሰራተኛ ቀጠርሽ እንዴ አመጣሽ እንዴ ስላት አዎ አመጣው። እንዴት አይነት ልጅ መሰለችህ ትለዋለች። ያቺ ሰው የምትነቀው ሰው የምትነቀው ሰው የምጠላው ሴትዮ ልጄ ብላ ሰራተኛ ስትጠራት አየኝ እኮ እሷም ኤደንም ማሽቀበጥ ነው ስራዋ። እምቤቴ ቡና ላምጣልዎት? ምን ላቀር ምን ምንም አልፈልግም ትላለች። ከዛም ማነው ስምሽ ሲላት ሄደን ብላ አባቷን ስም ትናገራለች። እንዲህ የናው ምንት ነኝ አንቺ ነው ምንት ነሽ ሄደን ይላታል። አዎ የተሰማ ልጅ ነኝ። በጣም አዘነና አንቺ አንቺና እናትሽን እኮ የት እንዳላችሁ ስላላወቀ አባትሽ በጣም እየተጨነቀ ነበር ሲላት ማስመሰሉን ቀጥላለች። እሷም አባቴ ያን ሁሉ በደል ያን ሁሉ ችግር ካደረሰብን በኋላ ዙሮ ፈለገን ስለፈለገን ነው ታዲያ ያላገኘን? እኛ ጎዳና ላይ ወጥተን አንተን የመሰለ ጓደኛ ያለው ሳናቅ እኛ ግን ጎዳና ላይ ወጣን ብላ ስቅስቅ ብላ ታለቅሳለሽ። ግን የሆነ ሆነና አባዬ እናቴ ባይወዱንና ባይፈልጉንም እኛ ግን እንወዳቸዋለን። እኛ ግን ስለ እነሱ እናስባለን ግን አባቴ እንዴት ነው ብላ ስቅስቅ ብላ ታለቅሳለች። እሱም እንግዲህ እውነት መስሎት አይ ልጄ፣ በቃ ታልቅሽ፣ አሁንም ኮ በጣም ደህና ነው በጣም ደህና ነው። ዛሬ ቼካፕ ስላለበት ነው ሄደ። ስለዚህ ይመለሳል፣ ሌላታል ማለት ነው። እሷም እሺ ይሁን ብላ ታስመስላለች። ምክንያቱም መቼ ዋና ተልኳዋ አንደኛ ከዛ ቤት መግባት ነው፣ ሁለተኛ የወይዘሮ ዜናሽ ሴራ አለ። ስለዚህ ኑሃሚን ሁሉም ሰው ተነስቶባታል። በነገራችን ላይ ኤርሚያስ ምን ብሏል? ወይኔ ኑሃሚን ሁሉም ሰው ተነስቶባታል። እች ልጅ እንዴት ነው ማድናት ብሎ በጭንቀት ሊፈነዳ ነው። ምክንያቱም ሁሉም ተነስቶባታል። በዚህ አምራን አለች፣ በዚህ ወይዘሮ ዝናሽ አለች፣ በዚህ ኤደን አለች፣ በዚህ ደግሞ ኤሚ አለች። እና ሁሉም ጠላቷ ነው። ለሷ ሁሉም የሚተባበርባት ሰው ናት። አይ ኑሃሚን ምስኪን ታሳዝነኛለች። ምክንያቱም የዋ ልብ ያላቸው ቅልብ ያላቸው ለእውነት የሚኖሩ ሰዎች እንዲት ሜልካቸውን ሲገፉ እንደማየት የሚያሳዝን ነገር የለም። ኤደን እንዴት ነሽ ኑሃሚንዬ? ብላ ኩሽናውን እየወለወለሽ እያለ ኑሃሚን ትመጣለች። ኑሃሚን መታ ሆን ብለሽ ነው አይደል እዚህ ቤት የመጣሽ? ስትላት እንዴ አባዬ እንዴት ነው አላየሁትም? ትላለች እሷም እንዲህ ምን እያልሽ ነው? አጋጣሚ ነው እንጂ ደላላው እትዬ ሰራተኛ ፈለጉ፣ ደላላው ደግሞ ከዚህ ይዞ ይመጣ ትላለች። ሆን ብለሽ ነው፣ እኔን ለማዋሸት እንዳትሞክሪ ስትላት፣ ዞር በይ ልኝ፣ አይመለከተኝም እኔ ሁሉንም ነገር ለትዬ ነው የምትናገር ስትላት፣ ግፍትር አድርጋ የጥፊ ጦል አድርጋታለች ማለት ነው። ይገባታል። ኤዳን ገና ካሁኑ ጥፊዋን ቀምሳለች። ይቀጥላል። ይሄ ጥፊ ናፍቆሽ ነበር። ይሄ ስለናፈቀሽ ነው የመጣሽ፣ ለምን አትሆንም? እናንተ ሰዎች ብላታለች ማለት ነው። እሷም እየተንገደገደች ለትዬ ነው የምናገር ስትል ገፍትራ አስጠንቅቃታለች በኃይለኛው ማለት ነው። ኤደን በነገራችን ላይ ከዚህ ቤት ሳይሽ የቤትም ቤትም ቤት የሆንሽ መስሎ የነበር ለከም ገረድንሽ ብላታለሽ ማለት ነው ነው። እንደዛ ስትላት ነው አሚን የጥፊያጭ ብላታለች። ይሄ ስለናፈቀሽ ነው አይደል እዚህ ቤት የመጣሽው ብላለች። ልንገረሽ ልመጆሺ ከዚህ በኋላ አንቺም ሆንሽ እናትሽ እኔን የማስፈራራት መብት የላችሁም ብላለች ነው አሚን ከዚህ ቤት የመጣሽበት ዓላማ ምንም ይሁን ምን እኔን አይመለከተኝም። በአሁኑ ተጎጂ ምትወኙ አንቺ ነሽ እሺ ብላ አስጠንቅቃታለች። ኤደን በበኩሏ ናሚን ከሄደች በኋላ አሁንማ ከቅርቤ ሆኖሻል እንደፈለግኩ ነው የምጫወትብሽ ብላለች። የናሆም አባት ናሚንን የትሽ መምጣት ለምንድን ነው ያልነገርሽኝ ሲሏል እሷም ዓላማዋ ለምን እንደመጣሽ ስላልገባ ቀድሞ መናገሩ አስፈላጊ ስላልመሰለኝ ነው ትለዋለች። እንዲህ ለስራ ነው ለሌላ፣ ለምን ልትመጣ ትችላለች? ይላሉ። መቼም ከእነሱ ጋር ያሳለፍነውን ታሪክ አባዬ ነግሮታል አይደል? ትላለች። ነግሮኛል፣ ተሰማም ሁሉንም አጫውቶኛል። ነግሮኛል ግን ደግሞ እሱን በድሏቸዋል ሲሏት እሷም እሱ አንድ ጥፋት ብቻ ነበር ያጠፋው ትላለች። ና እነሱ ግን ደጋግመው ሊያጠፉት ሲያሴሩ ነበረ ትላለች። ለማንኛውም የቀድሞውን ፍቅራችን እንድትመልሱ ቂም መያዝ ጥሩ አይደለም ይላታል። እሷም ደግሞ ይህ እንኳን መቼም የሚሆን አይመስለኝም ትላለች። ለምን ልጄ ይህን ያህል ቂመኛ ነሽ ማለት ነው ይላታል። በነገራች ላይ እርስዎን በአጋጣሚ ነው የመጣሽ ብለው ያስባሉ ትላለች። ነው አሚኑ የናሆም አባትን በእርግጥኔ የተነገረኝ ነው ማምነው ብለዋል ማለት ነው። ደስ ይላል። እንዲያውስ የተነገረውት ነገር ውሸት ነው ብላለች። ምክንያቱም ነአሚን ሁሉንም ታውቃለች ለሴራ እንደሆነ ምን ይላሉ እኔና አባዬ ለመጉዳት ሆን ብሎ የተደረገ ድርጊት ነው ትላለች። ወይዘሮ ዝናሽ ሆን ብላ ነው ያመጣቻት ብላ እውነቱን ፍርጥርጥ አድርጋ ተናግራለች። ነአሚን በጅንጋጤ የናሆም አባትም ምን እያልሽ ነው ነአሚን ብለው ደንግጠዋል። እንዴት እንደተገናኙ ባላውቅም ኤደንን ግን ሆም ብሎ የተደረገ ድርጊት ነው ብላለች። ይሄ በፍጹም ሊሆን አይችልም ሲሉ የናሆም አባት ኑሃሚንም፣ እንግዲህ እድሜ ከሰጠን እውነቱ በጊዜ ብዛት ይገለጽልን ይሆናል፣ በትዕግስት እንጠብቅ ብላለች። ማለቴ የእነሱ ሴራ በልጦ ካልተገኘ የእውነቱን የምናየ ይሆናል ብላለች። ምክንያቱም የነሱ ሴራ ቀላል የሚባል አይደለም። በጣም ሀይለኛ ሀርድ ናቸው ማንም አያውቅባቸውም የናሆም አባት ሁሉን ነው የተነገረኝ ብለው ነበር እና እውነትም የተነገራቸውን የሚያምኑት ምክንያቱም ናሚን የናሚን እህት ኤደን እንዴት እንደመጣች ደላላ ሆን ብሎ ካልሆነ ደላላ እንዴትም አድርጎ እዚህ ቤት ሊያመጣት እንደማይችል ያውቃሉ ግን እሳቸው ደግሞ የሚያምኑት ያው ምስትም አይደለች ወይዘሮ ዝናሽ፣ ስለዚህ እሷን ነው የሚያምኑት ማለት ነው። እና ኑሃሚን እግዚአብሔር ይርዳሽ ሁሉም ተነስቶባታል። በነገራችን ላይ ደግ ስትሆኑ ሁሉም ጠላታችሁ፣ በዚህም በዛም ነው የሚበዛው። እና ኑሃሚን ባይሆን የሚጠብቃት አይተኛም። በነገራችን ላይ የሚወዳት ብዙ ሰዎች አሉ። ኤርሚያስ አለ። ኤርሚያስ እሷን ለመጠበቅ ነው እዛ ቤት የገባው እና እሷ እንደፈለገሽ የሆነ ብትናገረው ምናም ምን ብሏታል? እንዴት ነው በዚህ ፍጥነት ውስጥ የኔ እኔን አውጥተሽ ሌላ ሰው ልብ ሌላ ሰው እንዴት ውስጥሽ እንዴት አስገባሽ ብሎ በጣም ተናዷል። በጣም እኔ ተስ መቸም ቢሆን ምን ብሏታል? መቸም ቢሆን